በአንድ ቋንቋ የተዋሃደ ዓለም የባቢሎን ግንብ ታሪክ ቪዲዮን ከመጀመራችሁ በፊት እባክዎትን የዚህን ቻናል ሰብስክራይብ በተን፣ በመጫንና ቪዲዮን ላይክ በማድረግ ድጋፋችሁን አሳዩን። የሰው ልጅ በሙሉ አንድ ቋንቋ ይናገር፣ በአንድ ልቦና ያስብ እና በአንድ ምኞት ይመኝበት የነበረበት ጊዜ እንደ ነበር ብነግራችሁስ ምንም አይነት ግድቦች ምንም አይነት መከፋፈሎች ሳይኖሩ ዓለም በአንድ ድምጽ የተዋሃደበት ጊዜ ነበር። የባቢሎን ግንብ ተብሎ የሚታወቀውን የዚህም ታሪክ አመጣጥ ለመረዳት የጥፋትዋ በኋላ ወደ ነበሩት የሰው ልጅ የመጀመሪያ ቀናት መለስ ብለን ማየት ያስፈልጋል። ከታላቁ የጥፋትዋ በኋላ የበነበሩት የመጀመሪያዎቹ የሰው ልጅ ቀናት ኖኅና ልጆቹ ከመርከብ ሲወጡ ዓለም እንደገና አዲስና ትኩስ ነበረች። የጥፋትዋ ምድርን ከሰፊው ብልሹነትና አመጽ አጽልቶ ነበር። የኖኅ ሶስት ልጆች ሴም፣ ካም እና ያፊት የምድር ህዝብ በሙሉ እንደገና ይሞላ ነበር። ትውልዶች አለፉ። የእነዚህ ሶስት ልጆችም በዙ። በመጨረሻም በሴናር ምድር በሚገኝ ሰፊና ለም ሜዳ ላይ ደረሱ። ይህ በኋላ መስጲጦሚያ ተብሎ የሚታወቀው ክልል በታላላቁ ወንዞች ጤግሮስና ኤፍራጥስ መካከል ለማፈር የነበረበት ቦታ ነበር። ሜዳው ሰፊና ጠፍጣፋ ስለነበር ለትላልቅ ስፍራዎችና ለእርሻ ተስማሚ ነበር። ህዝቡም እርስ በርሳቸው ኑ በዚህ ምድር እንቀመጥ እንገባ ተባባሉ። ሆኖም በዚህ ምድር አንድ ችግር ነበረ። ኖኅ ታቦቱን ካሳረፈበት ከአራራት ኮረብታዎችና ሸለቆች በተለየ ይህ ሜዳ ለግንባታ የሚያገለግሉ በብዛት የሚገኙ ድንጋዮች አልነበሩትም። ነገር ግን የሰው ልጅ ብልሃት በፍጥነት ችግሩን ፈተው ሸክላን በጡም መልክ በመቅረጽና በእቶም በማቃጠል ጠንካራ የግንባታ ዕቃዎች መፍጠር እንደሚችሉ አወቁ። ከሞርታር ይልቅ ደግሞ ጡቦችን አንድ ላይ ለመያዝ ከምድር የሚገኙ ታሪና ሬንጅ የሚጣበቁ ነገሮችን ተጠቀሙ። ኑ ጡቦችን እንስራ በሚጋባም እናቃጥላቸው ተባባሉና መገንባት ጀመሩ። ያካሄዳቸው የቀየረ ግኝት ነበር። በሴናር ጠፍጣፋ መሬቶች ድንጋይ ብርቅ ነበር። ነገር ግን ጡቦች ያለ ገደብ ሊሰሩ ይችላሉ። በዚህ አዲስ ኃይል በመበረታታት መሪዎቹ እንዴ ሲሉ አወጁ፣ ኑ ከተማን ንስራ፣ ራሱም እስከ ሰማይ የሚደርስ ግንብም እንገንባ፣ በዚህም ለራሳችን ስም እናውጣ፣ ያለዚያ በምድር ሁሉ ላይ እንበተናለን። የኃጢአታቸው ልብ እዚህ ላይ እናያለን። አንድነታቸው ኃይላቸው ነበር፣ ምኞታቸውም ነዳያቸው። ግባቸው መኖር ብቻ አልነበረም ወይም ፈጠራ መፍጠር ብቻም አልነበረም። ትዕቢት ነበር። ለራሳቸው ስም ማውጣት ፈልገው ነበር። ይህም በሰማይ ከእግዚአብሔር ጋር የሚያደርጋቸውን ዘላቂ ቅርጽ ለመፍጠር ነበር። መበተንን ፈርተው ነበር፣ ምንም እንኳን እግዚአብሔር ራሱ የሰው ልጅ በምድር ላይ እንዲበተን አዝዞ ነበር። በቀጥታ ዓመፅ ውስጥ ከእርሱ ውጪ ደህንነትን፣ ታላቅነትን፣ ማንነትን ፈልገው ነበር። ይህ ከጥፋት ውሃ ወዲህ የሰው ልጅ የመጀመሪያው ታላቅ የጋራ የእምቢተኝነት ድርጊት ነበር። ከዚ በፊት ግለሰብ ወንዶች ኃጢአት ሲሰሩ፣ ቃይን በአቤል በኖ ዘመን የነበሩ ዓመፀኞች። አሁን ግን የሰው ልጅ በሙሉ ከእግዚአብሔር ጋር ለመመካከር ተባብሮ ነበር። ከተማዋንና ግንቧ ከሕንፃዎች በላይ የሆኑ ነገሮችን ያመለክታሉ። የሰውን ትዕቢት የሚያሳዩ ሀውልቶች ነበሩ። እግዚአብሔርን ከዙፋኑ ለማውረድና ሰውን የበላይ አድርጎ ለማስቀመጥ የተደረገ ሙከራ ነበር። እናም ጡብ በጡብ አመጻቸው ለጀመረ ቀን ከቀን ሰዎች አብረው ይሰሩ፣ ጡቦች ይደረደሩ፣ ታር ይቀባ፣ ግድግዳዎችም ይነሱ ነበር። ግንቡ ቅርጽ መያስ ጀመረ። ከፍ እያለና ከፍ እያለ ይመጣ ጀመረ፣ ደረጃ በደረጃ፣ እንደ የሰው ልጅ የራሱ ታላቅ ተራራ። በግንቡ ዙሪያ ከተማዋ ታድግ ነበር። መንገዶች በትክክል ተዘርግተው ነበር። ቤቶች እነሱ የገበያ ቦታዎች በንግድ ይጨናነቁ፣ የኢንዱስትሪ ቦታ የሰው ልጅ ምኞት ማዕከል ሆነ። በመሀልም ሁል ጊዜም ከላይ የሚታየው ግንቡ ነበር፣ የህዝቡ ኩራት፣ የአንድነታቸው ምልክት፣ የልባቸው እምቢተኝነት። እባኮ ሰብስክራይብ አድርጉና የደወል ምልክቷን ይጫኑ። ነገር ግን ሁሉንም ነገር የሚያዩ ጌታ እቅዶቻቸውን አልዘነጋም ነበር። ከተማዋና ወደ ሰማይ የሚወጣውን ግንብ ተመለከተ። መጽሐፍ ቅዱስ እንዲህ ይላል፣ እግዚአብሔርም የሰውን ልጆች የሰሩትን ከተማና ግንቡን ለማየት ወረደ። ይህ አባባል በጣም አሳዛኝ ነው። ህዝቡ፣ ግንቡን እስከ ሰማይ የሚደርስ በጣም ከፍ ያለ ግንብ እየሰሩ እንደሆነ አስቦ ነበር። ሆኖም ጌታ አሁንም ለመውረድ ተገደደ። በሌላ አነጋገር ታላላቅ ጥረቶቻቸው፣ ከፍተኛ ምኞታቸው እንኳን ከግርማው ጋር ሲነጻጸር ምንም አልነበረም። ጌታም እንዲህ ሲል ተናገረ እንሆ እነሱ አንድ ህዝብ ናቸው፣ ሁሉም አንድ ቋንቋ አላቸው። ይህ የሚያደርጉት ነገር መጀመሪያ ብቻ ነው። ለማድረግ የሚያስቡት ነገር የማይቻል አይሆንላቸውም። ኑ እንውረድና ቋንቋቸውን እናደናገር፣ እርስ በርሳቸው እንዳይግባቡ። ይህ የሰው ልጅ ከእግዚአብሔር ኃይል ጋር ሊወዳደር ይችላል የሚል ፍርሃት አልነበረም፣ ነገር ግን ፍትህና ጥበብ ነበር በኩራት አንድነታቸው ውስጥ ይከተሉት የሚችሉት የኃጢአትና የዓመፅ ጥልቀት ገደብ እንደሌለው ዕውቅና መስጠት ነበር። በአንድ ቋንቋና በጋራ ምኞት ብልሹነታቸው ያለ ገደብ ይስፋፋ ነበር። ለእነርሱ ሲል እና ዓላማዎቹን ለመጠበቅ ሲል እግዚአብሔር በስልጣንና በዓላማ እርምጃ ወሰደ። ከዚያም በቅጽበት የዓለም ሥራ ተለወጠ። ግንቡ፣ ከተማዋ፣ የሚበዛው የሰው ኃይል፣ ጊዜ ራሱ የቆመ ይመስል ሁሉም ደረቁ። አንድ ሰው ጡቦች ጠራ። አጠገቡ ያለው ሰራተኛ ግን ግራ በመጋባት ራሱን ነቀነቀ። ሌላው ሙኽታር ጮኸ፣ ግን ማንም አልተረዳም። ቃላት ትርጉም የለሽ ድምጾች ሆኑ፣ እና ትዕዛዛት ችላ ተባሉ፣ እቅዶች ተበላሹ። ጩወቶች በመንገዱ ላይ ያስተጋቡ፣ ግን አንዳቸውም ግንዛቤ አላገኙም። ጡቦች ጦዎች ወደ መሬት ወደቁ። እቶኖች ከሚቀልጥ ታር ጋር ያፏጫሉ፣ በትምርምስ ይረጫሉ አንድነት በነበረበት ቦታ ሁከት ተፈጠረ። ግራ መጋባት ተስፋፋ። የገበያ ቦታው ወደ ሽብር ገባ። ወድኖች መፈጠር ጀመሩ። እያንዳንዱ የሚያውቀው የራሱን አዲስ ንግግር የሚናገሩትን ብቻ ነበር። አለመግባባት ወደ ብስጭት፣ ብስጭትም ወደ ቁጣ ተለወጠ። ጓደኞች በድንገተኛ የመገናኛ መቋረጥ ግራ በመጋባት እርስ በርሳቸው ዞሩ። ግንቡ በአንድ ወቅት ያለማቋረጥ ይወጣ የነበረው ደልቆ ያልተሟላ ሆኖ ቆመ። እናም ሕዝቡ ተበተነ። መገናኘት ባለመቻላቸው ቤተሰቦችና ጎሳዎች ተለያዩ። አንዳንዶች ወደ ሰሜን፣ ሌሎች ወደ ደቡብ፣ ሌሎች ወደ ምስራቅ ወይም ወደ ምዕራብ ተጓዙ። በሜዳዎች ላይ፣ በተራራዎች ላይ፣ ወደ ባህር ዳርቻዎችና ወደ ደሴቶች ተሰራጩ። እያንዳንዱ ቡድን የራሱን ቋንቋ፣ የራሱን ማንነት ይዞ ነበር። ከተማዋ ከኋላ ቀረች። ግንቧ ሳይጠናቀቅ ለትዕቢት የተሰበረ ሐውልት ሆኖ ቀረ። ስሙም ባቢሎን ተባለ፣ ምክንያቱም ዚህ ጌታ የዓለምን ቋንቋ ሁሉ አደናገረና ከዚያም በምድር ሁሉ ላይ በታተናቸው። የባቢሎን ግንብ በሰው ልጅ ትዕቢትና በመለኮታዊ ሉዓላዊነት ውስጥ ዘመን የማይሽር ትምህርት ሆኖ ቆሟል። ህዝቡ የተዋሃደ ነበር፣ ግን አንድነታቸው በእግዚአብሔር ሳይሆን በአምስት ውስጥ ነበር። አብሮ ሰርተዋል፣ እንደ አንድ ተናገሩ እና ለራሳቸው ሐውልት ሰሩ። ሆኖም እውነተኛ አንድነት በእግዚአብሔር ብቻ ሊገኝ ይችላል እና ትዕቢት ሁል ጊዜ ወደ ጥፋት ይመራል። ለራሳቸው ስም ለማውጣት ፈለጉ፣ ስም የሚሰጡና ትቦታንን ከፍ የሚያደርገው እግዚአብሔር ብቻ መሆኑን በመክሳት ምንም የሰው ልጅ ምኞት ምንም ያህል ታላቅ ቢሆን ሰማይን ሊደርስ አይችልም። የእግዚአብሔር ዓላማዎች ይከለከሉ አይችሉም። የሰው ልጅ በምድር ላይ እንዲበተን ትእዛዙን ቢቃወምም ፈቃዱ እንዲጸና ደረገ። ቋንቋ ራሱ የመለኮታዊ የሆነች መሳሪያ ሆነ። የልሳናት መደናገር ኃጢአትን ገድቦ የሰው ልጅ ወደ ዓላማዎቹ ተመለሰ። ከመቶች ዓመታት በኋላ እግዚአብሔር በጴንጤቆስቴ የባቢሎን መርገም ቀለበሰ። መንፈስ ቅዱስ ከአዛብ የመጡ ሰዎች ወንጌልን በራሳቸው ቋንቋ እንዲሰሙ አስችሏቸዋል። ባቢሎን ግራ ጋብቶና በታትኖ በነበረበት ቦታ ጴንጥቆስቴ በክርስቶስ ግልጽ አድርጎና ሰብስቦ የሁሉንም ሕዝቦች እውነተኛ አንድ አድራጊ። የባቢሎን ታሪክ ከጥንት ተረት በላይ ነው። ለእያንዳንዱ ዘመን መስታወት ነው። ዛሬም የሰው ልጅ በቴክኖሎጂ በሀብት ወይም በምኞት አማካኝነት የትዕቢት ግንቦችን እየሰራ ነው። ማንነትንና ደህንነትን ከእግዚአብሔር ውጪ ይፈልጋል። ሆኖም ያልተጠናቀቀው ግንብ እውነተኛ ዓላማ እውነተኛ አንድነትና እውነተኛ ስም በክርስቶስ ብቻ እንዳለ ያስታውሰናል። ያለ እርሱ የዘላለም ዋጋ ያለው ምንም ነገር አናከናውንም። እግዚአብሔር ይሁንታ ከሌለ ጥረቶቻችን በመጨረሻ ከንቱ ናቸው። እንሰራ ይሆናል፣ እንመካከር ይሆናል እና እነጠር ይሆናል ነገር ግን በረከቱ ከሌለ ስራችን ሊጸና አይችልም፣ ሌሎቻችን ሊዘልቁ አይችሉም እና ቅርጾቻችን ባዶ ናቸው። ነገር ግን በእርሱ ትንሽ ውጥረት እንኳን በእጥፍ ይጨምራል፣ ይመራል እና እንደ ፈቃዱ ፍሬያማ ይሆናል። በክርስቶስ እያንዳንዱ ነገድ ቋንቋና ሕዝብ አንድ ቀን በእግዚአብሔር ዙፋን ፊት ይሰበሰባል። ይህ ታሪክ ማስጠንቀቂያም ቃል ኪዳንም ነው። ትዕቢት ሊነሳ ይችላል ግን እግዚአብሔር ይነግሳል። ግራ መጋባት ሊመጣ ይችላል ግን እግዚአብሔር ያብራራል። መበተን ሊከሰት ይችላል ግን እግዚአብሔር ይሰበስባል። ሉዓላዊነቱ ይዘልቃል፣ ዓለማዎቹ ይጸናሉ እና የቤዛነት ኃይሉ ወደ እርሱ ለሚመለሱ ሁሉ ተስፋ ይሰጣል። በእያንዳንዱ እቅድ፣ በእያንዳንዱ ምኞት፣ በምንወስደው በእያንዳንዱ እርምጃ፣ እርሱን መመሪያውን፣ በረከቱን፣ ይሁንታውን የዘላቂ ዋጋ ላለው ማንኛውም ነገር እንፈልጋለን። ያለ እግዚአብሔር ምንም ማድረግ አንችልም። ከእግዚአብሔር ጋር ሁሉም ነገር ይቻላል። ስለተመለከታችሁን እናመሰግናለን። ይህን ቪዲዮ ከወደዳችሁት ላይክ ማድረግና ለቻናችን ሰብስክራይብ ማድረግ እንዳትረሱ። በቀጣይ ቪዲዮውን እስክንገናኝ ድረስ ቸር ሰንብቱ።